ሳትወድ በግድዋ የባለቤቷ በቁጥጥር ስር ሆነች። ምክንያቱም ሲከፋት ወደ እማት ጠጋ ናት፣ እናቷንም አባራራል፣ ያፌት እጅ ስር መግባት ነው መርጫዋል። ስለዚህ ያፌትም ይህን አማራጭ አግኝቶ ወደ ስሩ መሳብ ጀምረዋል። በጣም ይገርማል። ፍቅር በቃ እንደዚህ ነው ማለት ነው።

ኤፍራታ ንገረን እያለች ያፌትን፣ መንፃው፣ እንቅልፍ ወሰደው። ከዛም ሲነቃ ጠዋት ላይ እሷ ጥላት ሄደች ወደ ስራ ማለት ነው። ከቤዛ ደወለችና ናታን ማገኘት ፈልጋለሁ አለቻት። ቤዛም እሺ አለቻት። ያፌትና ናታን ወንድማማሶች ናቸው። ቢኔ እዚህ ጋር ተነሳና የክስቱ ልጅ አንተናም ያገናኛቸው በማለት አፋቶ ጠየቀው። የክስቱ ልጅም አይ አይ እኔ አይደለሁም በማለት መልሱን መለሰለት። ቢንም እንደሱ ይሻላል፣ አንተ አገናኝታቸው ሊሆን ወይ ነጉድ ነበር የሚፈለው በማለት መለሰለት። ኤፍራታ እዚህ ጋር ተረጋጊ ኤፍራታን እያለች ንደጋ መቋቋም አልቻለች። ምክንያቱም የናታን አባት የእንትናን ልጅ መግደሉን ነግሮታል ሰምታ ነው መሰለኝ። እና እዚህ ጋር ያፌት ተናዶ ስልክት እየደወለ ነው። እቃዎች ገብተዋል አልገቡም እያለ እየጠየቀ ነበር። አቶ ሌሎት እዚህ ጋር ጸድ ብላ ቤዛን እንትን እያለ እየጠየቀች አልነበረ ከዛ ኤፍራታን ወደ ናታን ቤት ሄደች። ናታን የለም እንዴ እንዴት አደራችሁ እያለች ነበረ። ቤተና ምግብ እየሰሩ ነበረ። ኦ ከመጀመ ጀምሮ ነው ባለሙያ የሆናችሁ ታልቸት። ከዛ ናታን ስፖርት እየሰራ ነበረ። ኦ ወታል እንደ ወንድም እኮ ገና ምር ነው ነበረ አለችው። እዚህ ጋር የቢኒያ ግስቱሌት እየጠየቀው ነበረ። እሱም አላረኩም አለው። ከዛ ናታን መውራት አለብን አለች። እሱም ስለምንድነው የምናወራው አላት። ሸዋር ገብቼ እጠብቅሻለሁ አላት። እሷም ወደ ቤዛ ክላስ ሄደች። ከዛ ስትጠይቀው ስለንትና ስለአትሌት ማውራት አለብን ስትለው ከዛ በደንብ ሳቀባት አስፈራራና ከዚህ በኋላ ወደ ቤት ይሁኝ እንዳት መጪ ብሎ አስጠንቅቆ ወደ ቤቷ አላትያት። ግን ልጇን እዚህ ጋር ምንነነ ልጄ፣ ከዚያ ለ ሊራቅ እያልኩ ነው፣ ግን አንተ እየራቅ አለም አለችው። ምግብ እየሰሩ ነው የፊት ስጋ እቃዎች ገቡ አልገቡም እያለ እየጠየቀ ነበረ። ከዛ እያለቀሰች የፍራታ አገኛት አበባ ይዞላት እየመጣ ነበረ። እዚህ ጋር ደግሞ ምግብ ቀርቦ ምግብ እየበሉ ነው ማለት ነው። እነንትና የሰሩትን የፍራታን እያለቀሰች ነው ወደ ቤተሰቦች። ይህን ቪዲዮ ከወደዳችሁ ሸና ላይ ሁሉ ሰብስክራይብ በማለት ቤተሰብ ይሁኑ። ዛና አልተቻለ አልተቻሉም ጽና ቤዛ ብለው ማለት ነው። ውጭ ላይ የራት ፕሮግራም አድርገው ውጭ ላይ ራት እናተ፣ ምን እየጠበቁት ነው? ከዚያም በኋላ እራቱ ደርሷል። ቁጭ አሉና አብረው የሁሉም ተዘጋጅተው መብላት ጀመሩ። በጣም ታሳዝናለች። ኤፍራታም ማለት ነው እሷ ለሱ ብላ ነው እንትን እያለችው፣ እሱ ግን ምንም አልተረዳትም ማለት ነው። ውድ ቤተሰቦቼ በጣም ይገርማል ይሄ ድራማ ማለት ነው።